መስቀልን በመስቀለኛ ስፍራ አስቀምጥ ባለው አይለ ቃል መሰረት መስቀሉ እንግዲህ በዚህ ቦታ ተቀምጧል ማለት ነው። አይዛችሁ ጽድቅና ምንድን አመፅ አይደለም ኃጢአትና አመፅ ወይም ደግሞ የከተማ ህይወትና የስጋ ህይወትና የነፍስ ህይወት ለያየ ማለት ነው። በስመ አብ ወወልዶ መንፈስ ቅዱስ አሐዱ አም ካቢ አባቶቻችን አምላክ ቅዱስ ጊዜ የተመሰገነ የል ግሸን ደብረ ከርቤ አምባሰል መስቀለኛዋ ተራራ ተገኝተናል መጋቢት 10 2017 ዓመተ ምሕረት እንሆ በዚህ መኖር ለኛ መልካም ነው። ቅዱስ ጴጥሮስ የተናገረው ያለቃል ነው። ንግበር ማህደረ ንግበር ሰለስተ ማህደረ ሀደ ለከ ወሀደ ለሙሴ ወሀደ ለኤልያስ አንድ ለአንተ አንድ ለሙሴ አንድ ለኤልያስ ደብረ ታቦርን ትመስላለች እቺ ቦታ እንግዲህ ደብረ ታቦር ምን ተደርጓል እግዚአብሔር ይወልደ እግዚአብሔር ኢየሱስ ክርስቶስ ያምላካችን ግርማ መለኮቱ የተገለጠበት ናት እቺ ቦታ ደብረ ታቦርን ትመስላለች። በዚች ቦታ ነቢያትና ሐዋርያት ይገኙባታልና፣ የፅርቅ ደጅናትና በደብረ ታቦር ጌታ መድኃኒዓለም ተገኝቶባታል። ነገም በሚከበረው በመጋቢት አስር ጌታችን ሊባርከን በዚህ ቦታ ይከብራል ይመጣልና ስለዚህ ደብረ ታቦር በዚህ መኖር ለእኛ መልካም ነው አለ ቅዱስ ጴጥሮስ። እንግዲህ እንደሚታያት ደግሞ መግቢዋ እጅግ ጠባብ የተጠሩ ብዙዎች። መጋቢት 10 እንግዲህ ግሸን የሚከብረው በሶስቱም በዓላት ይከብራል፣ መስከረም 21፣ ጥር 21 እንደ ቅዱስ አንድ መስከረም 21፣ ጥር 21 እና ዛሬ ደግሞ መጋቢት 10 በሶስቱ በዓላት ይከብራል። እንደምታያስ ደግሞ እንሆ ወደ ጽድቅ ወደ ብርሃን የሚወስደው መንገድ እጅግ ጠባብ ነው፣ ጥቂቶችም ይገቡበታል። የኢትዮጵያ ሕዝብ በዛሬው ዕለት በዚህ ቦታ እንዲገባና በዓሉን እንዲያከብር ተጠርቷል። ዳሩ ግን የተጠሩት ጥቂቶች በጠባቧ መንገድ፣ በዚህ በቀጭኗ መንገድ፣ በመንግስተ ሰማይ የመንግስተ ሰማይ መንገድ በተመሰለችው በጠባቧ መንገድ የተመረጡት እየገቡ ይገኛል ማለት ነው። ከተጠሩት ይልቅ የተመረጡ ደግሞ ብፁዓናቸውና ይላል እና እንግዲህ መግቢያዋ ግሸን ወይ መግቢያሽ አንድ ነው ለመንግስተ ሰማይ ምሳሌ የሆነው ደግሞ ገብተን ደግሞ መስቀል ነው። መስቀል በመስቀል ምልክት ነው ተራሯ የተሰራችው። አንብር መስቀሌ በዲ በመስቀል መስቀሌን በመስቀለኛ ስፍራ አስቀምጥ ባለው ኃይለ ቃል መሰረት መስቀሉ እንግዲህ በዚህ ቦታ ተቀምጧል ማለት ነው አይዟችሁ እና በመስቀለኛ ስፍራ እንግዲህ በዚህ ቦታ ቅዱስ መስቀሉ ብዙ ቦታ የኢትዮጵያ አውራጃዎችን እየባረከ ከቆየ በኋላ በመጋቢት አስር ቀን በዚህ ቦታ እንዲገባ ተደርጓል ማለት ነው እና ተለያየን፣ ወንዝ ደግሞ በዛ ቦታ ደግሞ የሚታየው ተለያየ ወንዝ ነው። ተለያየን ብዙ ታሪኩ ከዲሸን ጋር አብሮ ይነገራል። ጽድቅና ምንድን አመፅ አይደለም ኃጢያትና አመዝ ወይም ደግሞ የከተማ ሕይወትና የስጋ ሕይወትና የነፍስ ሕይወት ተለያየ ነው ማለት ነውና ካሁን ከስጋ ገበያ ወጠን ወደ ነፍስ ገበያ መልካም ገበያ ገበየን። ነፍስን አገሯን አሳየዋት ከተማ ወስጄ ካላበላሽዋት ብለን የምንዘምርበት ቦታ ነው ማለት ነውና እንግዲህ እናትና ልጅ ልብስ እያጠቡ ያለ ትልቅ ጎርፍ ወንዝ የሚያህል ጎርፍ ልጇን ነጥቆ ስለ የወሰደው ከናቴ ጋር ከልጄ ጋር ተለያየው ስትል ተለያየን ተብሏል ማለት ነውና አምባሰል እንግዲህ አንድ ጻድቅ አባት ወደዚህ ላንዲት አምባ ስል ወደዚህ ቦታ መጣው ስላለ አምባ ሰል ተብሏል። አንድም ደሞ አምባ የማር ተራራ ማለት ነው፣ አምባሰል ማለት ነው። እንግዲህ የጽድቅ ደጅ ናት። እነሆ ወደ ብርሃን የሚወስደው መንገድ እጅግ ጠባብ ናት፣ ወደ እርሷም ጥቂቶች ይገቡባታል። በዚህ መኖር ለእኛ መልካም ነው። ወደ ግሽ ከአዲስ አበባ ዛሬ ዘ ዘጤ ተነስተን ወደዚህ ጸልቅ ቦታ እንግዲህ እንድንገኝ የፈቀደልን የአባቶቻችን አምላክ ቅዱስ እግዚአብሔር ስሙ የተመሰገነ ይሁን። እንግዲህ ማርያም ደግሞ እንሆ አስቀድሞ እግዚአብሔር አምላክ ዘርን ባያስቀርልን ኑሮ እንደ ሰዶምና እንደ ገሞራ በሆንን ተጠፋን ነበር እንዳለ ነቢዩ ኢሳይያስ። ዘር ቀርታልን በእርሷ አማካኝነት ወደ መንግስተ ሰማይ እንገባለን ማለት ነውና በግሸኗ ማርያም አማካኝነት ወደ መንግስተ ሰማይ እንገባለን። አሁን በዚህ ቦታ እንገኛለን። ይቆየን። ወስብሐት ለእግዚአብሔር።